የማለዳዋ ብርሃን ለብዙዎች ተስፋን ሰንቃለች። ጎጇቸው የዘመመባቸው ዜጎች ከወጋገኗ ጋር አብረው ማለዳ ነክተው ለስራ ይተጋሉ። የምግብ ዋስትናቸውን ለማረጋገጥ ይታትራሉ። የእነሱም ብርሃን ይጠብቃሉ። መንግስት ያደርግ የማክሮ ኢኮኖሚ ማሻሻያ ተከትሎ ወደ ከተሞች ልማታዊ ሴፍቲኔት ስራ ፕሮጀክት የገቡ አዲስ ተጠቃሚዎችን በይፋ የማስጀመር እና በፕሮጀክቱ የሶስት አመት ቆይታቸውን ያጠናቀቁ ነባር ተጠቃሚዎችን በይፋ የማሸጋገር መርሃግብር በጅማ ከተማ ተካሂዷል። የሶስት አመት ቆይታቸውን ያጠናቀቁት ተጠቃሚዎች የሴፍቲኔትና የምግብ ዋስትና ፕሮጀክት ህይወታቸው ላይ ለውጥ እንዳመጣ ያነሳሉ። እንግዲህ በሶስት አመት ሰርቻለሁ በጽዳት ማለት ነው። ከዛ በኋላ የጠራቀምኑ ብር አስር ሺህ ብር ወሰን። ከዛ ደሞ የቀራው ደሞ 36 ነው ተቀበልነው። በዛ ጮጭት ዶሮ ገዝቼ ዶሮ አሳድጌ ሌሎቹን ወንዶቹን ሽጬ አሁን ደግሞ የቀሩትን ሴት እንቁላል በቀን አስር አስር እንቁላል ያገኘው ነው ማለት ነው። በፊት ያው በግል ስራ በምሰራበት ሰዓት የብክነት አንዳንድ ነገሮችን ይኖሩ ነበር በህይወቴ። ነገር ግን አሁን በቡኖ በደሌ ከተማ ነዋሪ እንደመሆነ መጠን። አሁን በሴፍቲኔት ከገባና የሴፍቲኔት ተጠቃሚ ከሆንኩ በኋላ የተለያዩ ስልጠናዎችን በጥልቅ በመማር እና በአሰልጣኞቻችን ምክንያት ስለ ቁጠባ፣ ስለ እርሻ፣ ስለ ራስ መለወጥ የተለያዩ ገንቢ የሆኑ ነገሮችን እንድንማርና እንድናውቅ በማድረጋቸው እኛም በሕይወታችንም በስራችንም በራሳችንም ፊዚካሊ ትልቅ ለውጥ አግኝተናል። በግንባታ ውስጥ ነበር የምሰራው አጋጣሚ በካንሰር በመታመሚ ምክንያት ያሉት ነገር ካለቁ በኋላ ሴፍቲኔት ምግብ ዋስትና በመምጣቱ የዚህ ድል ተጠቃሚ ሆኜ እኔንም ቤተሰቦችንም አባላቶችንም እየለወጥን እንገኛለን። ማለት በስራ ስልጠና ብዙ ስራዎችን እየሰራ እንገኛለን። ስጋ ቤት አለ፣ እርሻ አለ፣ የዶሮ እርባታ አለ። አሁን ላይ እየሰራን 800 ዶሮ የእንቁላል እያረባን አሁን ከቅርብ ቀን ወዲህ ተጠላለች ብለን እንገምታል። አሁን የተሰማራንበት ሶስት ዓመትን እንደጨረስን የክብር ሽኝት ከተደረገልን በኋላ ሽኝዙ ከመፈጸሙ ከተወሰነ ጊዜ በፊት የዶሮ እርባታ ጀምረናል ሼድ 200 ካሬ ውስጥ 1800 ዶሮ ገብቶ አሁን እየሰራን እንገኛለን። ቀጣይ በዚህ ስራ ለሚታቀፉ ወገኖቻችን ደግሞ ጠንክረው እንዲሰሩ፣ በርትቶ እንዲሰሩ፣ እራሳቸው እንዲለውጡ እየመከር እና ማስተላለፍ ማስተማር ፈልጋለሁ። ስፍትነባ ያልገባ በፊት ልብስ አጥባለሁ። የሰው እቃ ደውሎ ቢጠሩኝም የሰው እቃ ማጥቤ ጉሊትም ሲሄድ ጉሊት ደግሞ አዋጣም። የሰው ልብስ ነው በቀን በቀን እጅ የሚያጥቦ ማለት ነው። ሌላ ስራ የለኝም። አሁን ደግሞ አልሀምዱሊላ ዶሮችን ያበላቸው ያያቸው ከስር እንግዲህ ዛሬ ጾሜ አላድርም። አስር እንቁላል ማለት መቶ ሰማንያ ብር ነው መሸጫው ማለት ነው። በቃል እንደዚህ ያገኛለ። የጅማ አባጅፋር የጥንት የንጉስ መቀመጫ ወደሆነችው የመቻቻል የሰላም እና የዘመኑ ደግሞ የከተሞች የኮሪደር ልማት ማሳያም ወደሆነች ከተማ ነው እንግዲህ ዛሬ የምንገኘው። በዋናነት እንግዲህ የከተሞች ልማታዊ ሴፍቲ ኔት ፕሮግራም ተጠቃሚ የነበሩ ላለፉት ሶስት ዓመታት ሲጠቀሙ የነበሩት በጣም ውጤታማ በመሆን ተጨባጭ ስራ ይሄ ተጨማሪ ላይቭሊሁድ ለውጥ የምንላቸውን እሱን ያረጋገጡበትን መሬት ማየት ይችለናል። ሁለተኛው ደግሞ አዳዲስ ደግሞ ለሶስት ዓመት ደግሞ የሚቀጥሉ ትን ተመልማዮች በአግባቡ እንግዲህ በመለየት ወደ አዲሱ ፕሮግራም ለማሸጋገር ነው። እንግዲህ እዚህ ያለ ነው። ጅማ ከተማ ያየ ነው። ዋናው ዓላማ በ2017 መጨረሻ የሚመረቁ ተመራቂዎች የሰሩ ስራ ምን ይመስላል፣ እነኚህ ተጠቃሚዎች ራሳቸውን ችለው ወደፊት መዝለቅ የሚያስችል ደረጃ ደርሰዋል ወይ የሚለው የሚለው ነው፣ ለማየት የሞከር ነው። ሁለተኛ ደግሞ በ2017 መጨረሻ በአዲስ ይገቡዋሉ፣ እነዚህ ይገቡስ ምን ምቹ ሁኔታ ተፈጥሮላቸዋል፣ በሚል መንገድ ነበር ለማየት የሞከር ነው። በከተሞች ልማታዊ ሴፍቲኔትና ስራ ፕሮጀክት ከ17 ሚሊዮን በላይ ዜጎችን ተጠቃሚ ማድረግ የቻለ ፕሮጀክት ነው። ተጠቃሚዎቹ በፕሮጀክቱ በነበራቸው ቆይታ አስፈላጊውን ድጋፍ አግኝተው ወደ ተሻለ የኑሮ ደረጃ እንዲሸጋገሩ ያስቻለ ውጤታማ የሆነ የዘላቂ የኑሮ ማሻሻያ ሥርዓት ተግባራዊ ያደረገ ፕሮጀክት እንደሆነ ይነገራል። ይህ ፕሮጀክት የማስጀመሪያ ሥራውን በጅማ ከተማ ላይ አድርጓል። በጅማ ከተማ አዲስ የማስጀመሪያ ስራውን የጀመረው የከተማና መሰረተ ልማት ሚኒስትርን ጨምሮ በርካታ የዘርፉ አመራሮች የጽዳት ስራን አብረው መመከወን ነው። ይህ ለተጠቃሚዎቹ ደስታን እንደፈጠረ ተመልክተናል። እጅግ በጣም ደስ ይላል። ይኸው እንዲህ በምናየው በሚያምር መልኩ ተቀብለውናል። ምርጥ መክፈቻ አድርገውልናል። አሪፍ ነው። እስካሁን ባለው ወ ህጋዊ በሆነ መንገድ ነው። ብዙ ኮሚቴዎች ተቋቁመው ነው ሲመዘግቡ፣ ቤት ለቤት ሂደው ነው። ይገባቸዋል፣ እርዳታ በጣም ይገባቸዋል የሚሉ አካልን ለመርዳት ተሯርጦ ተሰባብረው በዚህ አጋጣሚ ቀበሌውም ተሯርጦ ነውና አሪፍ ነው። እውነት ለመናገር በጣም ደስ ይላል። እውነት ለእኛውም ሞራል ነው የሆኑ ደስ ይላል። አክብረውን እዚህ ድረስ መጥተው መክፈቻ አድርገውልን ወደ ስራ እንድንገባ ስላደረጉን ደስ ይላል። በጣም አሪፍ ነው። በጣም በቆሻሻ የተሞሉ እሱን እናጸዳለን። ሳሮች አሉ፣ በጣም ያደጉ ሳሮች አሉ። እሱን ማንሳት እና ማታ ላይ ቀን ላይ የሚጣሉ ቆሻሻዎችን እሱን ለቅመው ከተማዋን ንጹህና ውብ ማድረግ ነው ስራችን። ሁለተኛ ዙር ነው ይሄ። እኔ አዲስ ነኝ ተቆጣጣሪም ነኝ እንዳያችሁኝ፣ አብሬ ነው የምሰራው። በጣም ደስተኛ ነኝ። ምርጥ እድል ነው። ለመጀመሪያ ጊዜ ነው ያገኘ ነው ይህን እድል። በጣም ደስተኛ ነው። ከንቲባችንም ከኛ ጋር ሲሰራ ነበረ፣ እንግዶችም ሲሰሩ ነበረ። ባለስልጣን ከአንቺ ጋር ሲሰራ በጣም በቃ ይለያል። ምን ብዬ ልግለጽልሽ? እውነት ለመናገር ማለት ነው እነሱ ከፊት ቀድመው እየሰሩ እኛም አብረናቸው ስንሰራ ለእኛ ሞራል ነው፣ ትልቅ ሞራል ነው። በቃ ከክፍያ በላይ ነው። እናመሰግናለን በዚ አጋጣሚ ጥሩ ስራ ሰርተዋል። እንዳያችሁት በንም ማነብ በሌሎችም በአትክልትና ፍራፍሬ ስራዎች የተሰማሩ አሉ። በእንስሳት ማድለብ የተሰማሩ አሉ። በተለያየ መንገድ አሰማርተው ስራ አስገብተዋቸዋል። ከዛ ውጭ የሆኑትን ደግሞ በተለያየ የግሪነሪ የጽዳት አስተዳደር ስራዎች አደራጅተው አስገብተዋቸው እየሰሩ ናቸው። እነዚህ ተሸጋጋሪዎች ወደፊት ኑሯቸውን ሊያስመራ የሚችል ቋሚ ገቢ የሚያገኙበት ሁኔታ ተመቻችቶላቸው ነው። በጅማ ከተማ ያየ ነው ከተሞች ውስጥ ያሉ በጣም እጃጠር ዜጎችን ትኩረት ባደረገ መንገድ ጥሪት ስለሌላቸው ብቻ ለጎዳና ተዳዳሪነት ለጎዳና ልመና ወጥተው የነበሩ የተሰማርተው የነበሩ የከተማ ነዋሪዎችን እድል በመስጠት ዛሬ ላይ ድጋፍ ብቻ ሳይሆን እየተደረገላቸው ያለ ድጋፍ አንደኛ የስልጠና ድጋፍ ይሰጣቸዋል። የተለያዩ የክህሎት ስልጠና ይሰጣቸዋል። ያንን ስልጠና መሰረት አድርገው በቀን አምስት ሰዓት ያገለግላሉ። አምስት ሰዓት ሲያገለግሉ የራሳቸው ደሞዝ ተከፋይ ናቸው። ከአምስት ሰዓት በኋላ ግን ያለውን በተሰጣቸው የስልጠና መርሃ ግብር መሰረት እንግዲህ ተጨማሪ ገቢ ላይ እየተሳተፉ መሆናቸውን እናያለን። በጅማ ከተማ ያየነው በሁሉም የሀገራችን ከተሞች የተተገበረ ነው። እነዚህ በፕሮግራሙ የሚገቡ ተጠቃሚዎች በቀጣዮቹ ሶስት ዓመታት ኑሯቸውን ሊያሻሽሉ የሚችሉበት ስራ በመስራት በየወሩ በመቆጠብ ተጨማሪ ገቢ የሚያገኙባቸው ስራዎች በመስራት ኑሯቸውን እንደሚያሻሽሉ ታቅዶ ወደ ስራ የተገባበት ስለሆነ በጣም ጥሩ ዝግጅት ተደርጓል ብለን ነው ያየነው። በመድረኩ በባለፈው ዙር ከ143000 በላይ ቤተሰቦች ተጠቃሚ መሆናቸው ተገልጿል። ዜጎች ከፕሮጀክቱ ባገኙት ምክርና ስልጠና እንዲሁም የገንዘብ ድጋፍ በመቀጠል ወይም በመረጡት የሥራ መስክ በመሰማራት በቀጣይ ኑሯቸውን ከማሻሻል ባለፈ በሀገር ኢኮኖሚ ላይም የበኩላቸውን አስተዋጽኦ ማበርከት እንደጀመሩ ተነስቷል። ከእነዚህ ዜጎች መካከል ከፍተኛውን ቁጥር የሚይዙት የቤተሰብ አስተዳዳሪ የሆኑ ሴቶች መሆናቸውን ዘርፉ በላቀ ደረጃ የሴቶችን ተጠቃሚነት ያረጋገጠ መሆኑን አመላክተዋል ብለዋል። የሰፍነት ፕሮግራም ዓላማው ከድህነት ወለድ በታች ያሉ ዜጎችን ከድህነት እንድወጡ ማድረግና ቀጣይነት ያለውን የራሳቸውና የቤተሰባቸው ኑሮ እንዲሻሻል የማድረግ ዋናው ቀጣይነት ደግሞ ጸዱና ምቹ የሆነ ከተማን ለነዋሪው የሚመች ከተማን ከመፍጠር አንጻርም ይሄ ፕሮግራሙ ከፍተኛ አስተዋጽኦ ያለው እንግዲህ የዚህ ፕሮግራም ወደ 88 የሚሆኑ የኢትዮጵያ ከተሞች ተጠቃሚ ናቸው። አዲስ አበባ ከተማንም ጨምሮ የዚህ ፕሮግራም ተጠቃሚዎች ናቸው። የአካባቢን ውበት፣ የአካባቢን ጽዳት የሚጠብቁ አስፋልትን ለምሳሌ መውሰድ እንችላለን። ሌሊት እኛ ተኝተን የሚያጸዱ ዜጎቻችን የዚህ ፕሮግራም ተጠቃሚዎች ናቸው። ከተማን እንግዲህ ቢዩቲፊኬሽን ላይ የከተማ አረንጓዴ መሰረተ ልማት ላይ በከፍተኛ ደረጃ ስራ ውስጥ እየተሰሩ እንዳለ እናያለን። የከተማ ግብርናም ደግሞ እንደ ባህል ሊሆን የቻለበት ዋነኛው ምክንያት የዚህ የፕሮጀክቱ ተጠቃሚዎች በሚያደርጉት ስራ ነው ብለን መውሰድ እንችላለን። እንግዲህ ከተማ ውስጥ ንብ ሲታነብ አይተናል። ዶሮ ሲያረቡ፣ ከብትን ሲያደልቡ ማየት ይችለናል። አካባቢያቸውን በሚቀይሩበት ነርሰሪን፣ ችግኞችን በማፍላት ለተጨማሪ ገቢ ብቻ ማለት ሌሎች ኢንቨስትመንት አማራጮችም እየተሰጣቸው እንደሆነ አይተናልና ድሮ ምንም ያልነበራቸው ዜጎች ዛሬ ላይ ለራሳቸው ሰብል የሆነ ህይወት ኖረው ለሌሎችም ስራ እድል የሚፈጥሩበትን እንግዲህ ማየት ችለናለን። በአዲስ የሚገቡት መንግስት ባዘጋጀው የኑሮ ማሻሻ ፕሮግራም በከተሞቻችን ወደ 699 ሺህ በላይ ተጠቃሚዎች ወደዚህ ፕሮግራም ይገባሉ። ለነዚህም እንደጠቀሽ ወደ 15 ቢሊየን ብር ተበጅቶላቸዋል። ይህ ገንዘብ በአግባቡ ለተጠቃሚዎቹ እንዲውል ተጠቃሚዎቹ በአግባቡ እንዲመለመሉ ለማድረግ ስራ ተሰርቷል። በዚህም ቦታ በማዘጋጀት ጅማ ከተማ ላይ በተሞክሮነት ያየነው እነዚህ ሰዎች የሚሰማሩባቸው የስራ መስኮች ተለይተዋል። የሚሰሩ ሰዎች ተለይተዋል። ቦታ ተዘጋጅቶላቸው ስራ ጀምረዋል። መንግስት የሀገሪቱን ቀጣይ እድገት ለማረጋገጥና የዜጎችን ኑሮ ለመደጎም ተግባራዊ ያደረገውን የማክሮ ኢኮኖሚ ማሻሻያ መሰረት በማድረግ በገጠርና በከተማ ልማታዊ ሴፍቲኔት ስራዎች በዝቅተኛ የኑሮ ደረጃ የሚገኙ ዜጎችን ለመደጎም በዘላቂነት ኑሯቸውን ለማሻሻል ለቀጣይ ሶስት ዓመታት በየአመቱ 60 ቢሊዮን ብር መድቧል። ከዚህ ውስጥም ለከተማ ሴፍቲኔት ለቀጣይ ሶስት ዓመታት በየአመቱ 15 ቢሊዮን ብር እንደመደበ ተነስቷል። እንግዲህ የ15 ቢሊዮን ብር የሚመደበው አንደኛው ለዜጎች ነው። ለምሳሌ ዜጎች በጣም አቅመ ደካማ የሆኑ እድሜያቸውን ለሀገር ሲያገለግሉ ኖረው ዛሬ ግን በእርጅና ምክንያት የተገለሉ በበሽታ ምክንያት የተገለሉት ዳይሬክት ሰፖርት ብለን በማህበራዊ ሚኒስቴር በኩል የሚደገፉበት አለ። አሁን በአዲስ ደግሞ ትምህርት አቋርጠው ምንም ወደ ትምህርት መመለስ የማያስችላቸው አቅም ላይ ያሉትንም ደግሞ በዚህ ፕሮግራም እንዲታቀፉ ይደረጋል። ሌላው ደግሞ የአርበን ደስቲትዩት የምንለው በተለይ የጎዳና ተዳዳሪዎችን መልሰ ሪሀቢሊቴት እንዲያደርጉ ሴንተርን በማቋቋም ትምህርት እየተሰጣቸው ወደ ማህበራዊ ህይወት፣ ወደ መደበኛ ህይወት የሚሄዱበትን ማየት እንችላለን። ትልቁ ግን ፐብሊክ ወርክ የምንለው በተለይ ዜጎች እያገለገሉ በአቅማቸው፣ በእውቀታቸው፣ በጉልበታቸው እያገለገሉ ደግሞ የሚከፈላቸው በጣም ትልቁ ሜጀር ሽፍት ማምጣት የሚችለው ነው እና በዚህ ሁሉ እንግዲህ በጣም ውጤታማ ስኬታማ ስራ እየተሰራ ነው ብለን መውሰድ እንችላለን። የከተማ ልማት ሴፍቲኔት በጣም ውጤታማ ነው ብለን ነው የገመገመው ነው ምንድነው? ሁሉም በዚህ ፕሮግራም የገቡ ለምሳሌ 143000 በላይ ተጠቃሚዎች ሁሉም ግራጁዌት አርገዋል። ሁሉም ተመርቀዋል። ይሄ ተሸጋግረዋል ስንል ዝም ብሎ 3 ዓመት ብቻ ቆይቶ የተሸጋገሩ አይደሉ። በእያንዳንዱ ስቴፕ ሁሉም ተጠቃሚዎች በየወሩ ቆጥበው መጨረሻ ላይ ግራንት ተሰጥቷቸው ያንን ግራንት ዘው ተጨማሪ ስራ ገቢ የሚያገኙበት ስራ ተሰማርተው ላይቭሊሁድ ውስጥ ገብተዋል። ሁሉም ለዚህ ይሄ ውጤታማ ነው ብለን የገመገም ነው። ለህይወት የሚጠቅም ስልጠናን በመውሰድ እየተሰራ ያለ ስራ እጅግ አስተማሪ ናቸው። እንግዲህ የባህል ለውጥንም የስራ ባህልን በማሻሻል ሂደት ውስጥ እጅ አጠር ዜጎች መስራት እንደሚችሉ ብቻም ሳይሆን መቆጠብ እንደሚችሉ የሚያየንበት ስለሆነ ይሄ ፕሮግራም ለሶስት አመት ነው የሚቆየው። ከሶስት አመት በኋላ እንግዲህ ይሄ ዲፔንደንሲ የምንለው ጥገኝነት የምንለው ሁሌ በተረጂነት የሚኖር አይነት ሜንታሊቲ ሳይሆን ከመጀመሪያ ጀምሮ በፕሮሰስ ማፒንግ ውስጥ ሰው እንዴት ፕላን አድርጎ ህይወቱ መምራት እንዴት እንደሚችልና ሀያ ፐርሰንት ቁጠባ የግዴታ ቁጠባ አለ ያ ቁጠባ መጨረሻ ላይ ሲወጡ የሚሰጣቸው ብቻም ሳይሆን 600 ዶላር ደግሞ ተጨማሪ የብድር አቅርቦት የስጦታ ግራንት ነው ይሰጣቸዋል። ያንን ወስደው የተሻለ ሰው መሆን እንደሚችሉ እንግዲህ ዛሬ ላይ የህይወት ተሞክሮዎቻችንን ያስተላለፉልን ተጠቃሚዎች ነበሩና እጅግ የሚያስተምር ነው። ወደ ዘላቂ የኑሮ ማሻሻያ የሚሸጋገሩበትና ከ699 ሺህ በላይ ዜጎች በቀጥታ ድጋፍ የሚያገኙበትና በአካባቢ ልማት ተጠቃሚ ለማድረግ ተጠቃሚዎችን ወደ ፕሮጀክቱ የሚገቡ እንደሆነ በመድረኩ ተመላክቷል። ስር የሰደደ የምግብ ዋስትና ችግር ያለባቸውን አካባቢዎችና የማህበረሰብ ክፍሎችን በአጠረ ጊዜ ከተረጂነት ወደ ምርታማነት ለማሸጋገርና በቤተሰብ ደረጃ የምግብ ዋስትናን ማረጋገጥ የታሰበ መሆኑ በመድረኩ ተገልጿል። ከተለያዩ ክልሎች የመጡ የሴፍቲ ኔት ባለሙያዎችም የአተገባበሩን ሁኔታ አንስተውልናል። ልማታዊ ሴፍቲ ኔት እንደ ኦሮሚያ ክልል በ2014 የጀመረ ሲሆን ይሄውም በ28 ከተሞችና በሰባት የሸገር ክፍለ ከተሞች ላይ የተተገበረ ይገኛል። ይህ በአንደኛና በሁለተኛ ዙር አጠቃላይ ከ182 ተጠቃሚ በላይ ነው እየተጠቀመ ያለው። ከዚህ ውስጥ 14 ፐርሰንቱ ዲኤስ ወይም ደግሞ ቀጥታ ድጋፍ የሚጠቀሙ ሲሆን የተለያዩ የአካባቢ ልማት ስራዎች ላይ ነው እየተሰማሩ የሚገኙት። እንደ አማራ ክልል የተለያዩ ወቅታዊ ችግሮች አሉ ይባላል። ነገር ግን ከልማታዊ ሴፍቲ ኔት አኳያ ለአንድም ቀን ያክል ስራው ያልተቋረጠበት ሁኔታዎች ናቸው ያሉት። አለመቋረጥ ብቻም ሳይሆን በዚህ ዓመት በጣም ዘላቂነት ያላቸው ስራዎች እንዲሰሩ ከማድረግ አኳያ ውጤታማ ነው ብሎ መገምገም ይቻላል። አንዱ ከተማ ከሌላው ከተማ ተሞክሮ ለውጤት ያበቁት ምክንያቶች ምንድን ናቸው የሚለውን ነገር ስናይ የመጀመሪያ የክትትልና ድጋፍ ስራዎቻችን በጣም ጠንካሮች ናቸው። በእያንዳንዱ ከተማ ሄደን ማየት እንኳን የማንችልበት ሁኔታ ቢፈጠር ኦንላይን ላይ የምልመላ ስራው አሁን ለምሳሌ ቀን በቀን ነው በቴሌግራም በዋትሳፕ ግሩፕ ፊድባክ እየተሰጠ አንዱ ከተማ ከሌላው ከተማ ጋር ውይይት እያደረገ የሚሄድበት ሁኔታ እንዲፈጠር ተደርጓል። ምልመላው ደግሞ ጥራት እንዲኖረው የተደረገበትና ህብረተሰቡን ያሳተፈ እንዲሆን የተደረገበት ሁኔታ አለ። እንደየቤተሰባቸው ብዛት ደግሞ ክፍያ የተከፈላቸው በተጨማሪም ለሀያ አንድ ወር የሚቆይ የህይወት ክህሎትና የፋይናንሻል ትሬሲ ስልጠናዎች እየተሰጣቸው እንዴት ነው ራሳቸውን ማስተዳደር የሚችሉት እንዴት ነው ሌላ የስራ መስክ መስራት የሚችሉት መምረጥ የሚችሉት መሰማራት የሚችሉት የሚሉትን አጠቃላይ ለሃያ አንድ ወራት ተሰለጠኑ በኋላ ቢዝነስ ፕላንና ተሰርቶላቸው የስራ መስክ መርጠው ይሰማራሉ ማለት ነው። በዚህም እንግዲህ ከ182ሺ በላይ ካሉት 61ሺ በላይ የሚሆኑ ዘንድሮ ተመርቆ ሶስት ዓመት ጨርሰው የቆይታ ጊዜያቸውን ጨርሰው ከተረጂነት ወደ ምርታማነት የተሸጋገሩበት ሁኔታ ነው ያለው ማለት ነው። ነጠባ እንዴት መቆጠብ እንደሚችሉ የቆጠቡትን ገንዘብ ደግሞ የገንዘብ አጠቃቀም ስልጠና ስለሚሰጣቸው እንዴት መጠቀም እንደሚችሉና ምን ማድረግ እንዳለባቸው። በዚህም በተጨማሪ ይህን ስልጠና ከወሰዱ በኋላ የራሳቸው 20 የሚቆጠቡ ከሚሰጣቸው ከወራዊ ክፍያ 20 ይቆጠባሉ። በዛ ቁጠባ ላይ ከዓለም ባንክ የሚሰጣቸው ግራንት በጀት አለ፣ 6600 ዶላር። ያንም ጭምር ከወሰዱ በኋላ ወደ ስራ ይሰማራሉ። ይሄ ወደ ስራ ሲሰማሩ በስልጠናውና መጀመሪያ በራሳቸው ፍላጎት ላይ የመሰረተ የተመሰረተ ፕላን እቅድ ያዘጋጁና ወደዛ ስራ ይሰማራሉ። በዛው ስራ ተሰማርተው በአሁኑ ጊዜ በርካታ ተጠቃሚዎች በርካታ ኑሯቸው ለውጦ ከራሳቸው አልፈው ለሌሎች የበቁበትና ቀጥሮ እያሰሩ ያሉ ተጠቃሚዎችም አሉ። እንደ ክልላችን ዘንድሮም ደግሞ በአዲሱ አዲስ ዲፒኦ በሚባል በነፊሸሪ መንግስት ባደረገው የማክሮ ኢኮኖሚ ማሻሻያ መሰረት እንደ ሀገር ከ699 ሺ በላይ ተጠቃሚ የተሰጠ ሲሆን እንደ ክልላችን 211 ሺ በላይ ተጠቃሚዎች ለኦሮሚያ ተሰጥተው በአሁኑ ጊዜ ምልመላው ታርጌቲንግ ሁሉ አልቆ በስራ ከጥር ጀምሮ ወደ ስራ የገቡበት ሁኔታ አለ ማለት ነው። እንደ አገር 2009 ዓ.ም ጀምሮ እንደ አገር 11 ከተሞች ላይ የሴፍቲኔት ፕሮግራም ተግባራዊ የሆነ መቆየቱ ይታወሳል። ከዚህ አንጻር ደግሞ ሀዋሳ እንደ የሲዳማ ክልል ሀዋሳ ከተማ አንዷ ከተማ ናት። የመጀመሪያ ዙር ዩፒኤስኤንፒ ፕሮግራም 33971 ተጠቃሚዎች ተመልምለው ከድህነት በታች ያሉ ያው የዓለም መስፈርትን በጠበቀ መልኩ ከከተማው ነዋሪ ተመልምለው ቀጣይነት ያለው ህይወታቸው ያሻሸሉ በስልጠናና በልጥ በተለያዩ በቴክኒክ እንትኖች ራሳቸውን በማሻሸል በአሁኑ ጊዜ ሚሊዮነር ደረጃ የደረሱ ተጠቃሚዎች ይኖራሉ። ከ2013 ጀምሮ እስከ 2016 22168 ተጠቃሚዎችን በዚህ ፕሮግራም ተጠቃሚ በማድረግ ላይ ይገኛል። በተጨማሪም አሁን በአሁኑ ጊዜ ከ2017 ዓም ጀምሮ በአገር ደረጃ የማይክሮ ኢኮኖሚ ማሻሻያ ፕሮግራም ተቀርጾ በዚህ ፕሮግራም ውስጥ የከተሞች ሴፍትነት ፕሮግራም አንድ ኢኒሽቲቭ ሆኖ በስራ ላይ ይገኛል። በሁሉም ክልሎችና በነባር የፕሮጀክቱ ተጠቃሚ ከተሞች አዲስ ተጠቃሚዎችን የመመልመልና የመለየት ሥራ የተጠናቀቀ ሲሆን የመድረኩ ዓላማም በከተማ የሚኖሩ እጅ ያጠራቸው ዜጎችን የመደገፍ ሥራ በይፋ ማስጀመሩ እየተስፋፋ እንደሚሄድ ተነስቷል። አፈጻጸሙ አመት ከአመት የተሻለ አፈጻጸም ነው እያለ ያለው መጀመሪያ አካባቢ ላይ እንደውም የደረቅ ቆሻሻ አሰባሰብ ነበር የነበረ። አሁን ግን በአምስቱም ንዑስ ፕሮግራሞች በመፈጸም ውጤታማ የሆነበት ሁኔታ ነው ያለው። ለምሳሌ አረንጓዴ ልማት ላይ በጣም ሞዴል ስራዎች አሉ። የህዝብ መዝናኛ ቦታዎችን ከመስራት አኳያ፣ እንደዚሁም ደግሞ የጎዳና ላይ በተለየ የአረንጓዴ ልማት ከመስራት አንጻር ብዙ ስራዎች አሉ። እንዲሁም የተፋሰስ ልማት ስራ አሁን ሰቆጣ አካባቢ ላይ ቢታይ፣ ጎንደር አካባቢ፣ ደሴ፣ እንደዚሁም ደብረ ታቦር እና ላሊበላ አካባቢዎች በጣም ዘርፈ ብዙ ስራ ነው ያለው እና ለውጦች አሉ የከተሞች ልማታዊ የምግብ ዋስትና ፕሮግራም እንደ ሌሎች ፕሮግራሞች ብቻም ሳይሆን የተለየ ፕሮግራም ነው ብለን እንወስዳለን። ለምሳሌ ወርልድ ባንክ በየጊዜው ይገመግማል። ከሚገመገሙ ፕሮግራሞች ውስጥ አንደኛው ይሄ ነው። ይሄ ፕሮግራም እንግዲህ ሳትስፋክተሪ ነው፣ በጣም ትልቅ ልምድ የሚወሰድበት ነው ተብሏል። እንደ አፍሪካ እንግዲህ የመጀመሪያው ነው። በከተማ ውስጥ የከተሞች ሴፍቲ ኔት በእኛ ሀገር ነው የተጀመረው ለሌሎች ለአፍሪካ ሀገራትም ጥሩ ልምድ ስለሆነ እናሰፋለን የሚል አቋም ነው ያላቸው። እጅግ ዜጎቻችን ደስተኞች ናቸው። እንደምናየው የስራ ባህል እየተቀየረ ነው ያለው እያደገ ነው ያለው። እያደገ ከመጣው ፍላጎት አኳያ ደግሞ አሁንም ተጨማሪ ጥረቶች እንደሚያስፈልጉ ያየንበት ነው። ሁለተኛው ፕሮግራም ከዚህ በፊት የተመረቁት ልክ አሁን በተመረቁበትና ራሳቸውን ችለው ከማህበረሰቡ ጋር ተቀላቅለው እንደ ማንኛውም ነዋሪ ኑሯቸው የሚመሩበት ሁኔታ እንደተፈጠረው ሁሉ ቀጣይ አሁን የምናስገባቸው ደግሞ በአዲሱ ፕሮግራም የሚገቡ ተጠቃሚዎች ልክ በቂ ቅድመ ዝግጅት እንደተደረገው ሁሉ ጥሩ ስራ ሰርተው በሚቀጥለው ሶስት ዓመት ግራጁዌት የሚያደርጉበትና ራሳቸውን ችለው ማህበረሰብ ጋር የሚቀላቀሉበት እንዲሆን ሁሉም አመራር፣ ሁሉም ማህበረሰብ፣ ሁሉም የአካባቢው ነዋሪ ድጋፍና ክትትል እንዲያደርግላቸው አደራ ለማለት እፈልጋለሁ።